በዚህ አጋጣሚ የኦሮሞ ልጆች ጠዋት ገብቼ ስናወራ ነበር። አመሰግናለሁ፣ ኑሩልኝ። እኔ ለሀቅ ነው የቆምኩት፣ ለሀቅ ነው የቆምኩት። አንድ ሴት እህታችን ቀነኔ እህታችንን አተናል። ሁላችንም ድምፅ ሆነን ከሶስት ወር ቀን በኋላ ፍርድ አለ። እሱን ነው የምናደርገው። ግን እንደዚች አይነት ወራዳ የምናቃት የሚዘገንን ስድብ የምትሳደብ የሚሰቀጥጥ ከእሱ ባስተካከልላት እኛ ላይ ፉን ፉን ልትል ፈለገች። ኖ ኖ ሊያን አላንቀሳስራትም ስራትም ራሴ ነኝ እኔ ራሴን ችዬ ነው ምልሳው ኖ ኖ ሊያን ላታላት አልፈልግም። ራሴን ችዬ ነው እኔ ሮቦቷን በታተኛ ቆጭ ማረግ ፋሽዋን ነው መጨረሰላት እኔ እንደዛ ነኝ። ስለዚህ ሰላማችሁ ብዝት ይበልልኝ። እቺን ያህል ጥብስ ከጠበስኩ በቂ ነው። እና ከዚህ በኋላ የቁም ነው ቪዲዮ የሚሰራላችሁ። ቤታዮ ሰበላት፣ እንኳን በሰላም አስተካከሉልሽ። ሆድሽና ጡትሽ መሬት የደካ ነበር። ቤታዮ ዊ ነው ወደ መሬት፣ በእግርሽ ጫፉን ተክ ተክ እያደረግሽ ነበር የምትሄጂው። ተመስገን፣ እንኳን ለዚህ ያበቃሽ። አጣፊ ያልጋ ነበር። ጡትሽ ሽቡ ሽቡ የሚል ነበር። አሁን ተስተካክሏል። ታንክ ዩ። አሁን ቆመሽ እናያለን። ፉን ፉን ስቲ እናያለን። በቲክቶክ ቻፓ ከእንትና ጋር በዘረፍሹ ከእንትና ጋር በዘረፍሹ፣ ያቺ ያረጠረጠችው ሄለን ወርቅዬ ጋ በዘረፍሹ ገንዘብ ተሰራሽበት ተሰራሽበት። ሊያ ነገ እንዳትቀሩ ሸዋሌ ብላለች። ከፍተኛ ሸዋላት መረጃ ሰብስባ ነው የምትሄደው በዘረፍሹ ገንዘብ ተሰራሽበት፣ ጥሩ ነው። አቷሽን ነው እኛ አቷሽን አቷሽን ማንም የሚፈራሽ እንደሌለ አንቺ ዝንባም እንድታቂ ማንም አፈራሽ እካክ ማን ስሎች ነው የምትፈሪው አንቺና እንቁርት የምትባሉ ዝንባሞች ማን ሊፈራችሁ? ቢያንስ እኔ ሊያ መኪና ገዛች ሲባል አንበሳ ነው ያልኳት፣ ጎበዝ። ቤት ገዛች። ሲም ካርድ የላችሁም በስማችሁ እካክ ሲም ካርድ የላችሁ። የአሜሪካ የኑ ቋንቋም እንኳን አችሉት። ለዚ ሊያ በልጣችኋለች። ቀንታችኋል። በቃ እኔ መኪና ገዛች ሲሉን ጎበዝ ይመቻት ነው ያልኩት። አህል ይሄ ነው። ቤት ገዛች እንኳን ደስ አላት ጎበዝ። አልቀና እንኳን ደስ ያለች ብላችኋል። ቀንቀና አላላችሁ። ጸበኛውኝ ማለት ነው እየተላላ ስን። ጥሩ ነገር ስትሰራ ጎበዝ ነው የምልህ። ቦነሰቻችሁ ትላንትና ይመጣ ቦነሰች ነው ማወራችሁ። በቃ አሳየቻችሁ ልጇን አልካደች ምኗን አልካደች እናንተ ልጅ ክዳችሁ ነው የመጣችሁት ሄለን ወርቅዬ ቤታዮም ክዳችሁ ነው ልጆቻችሁን የመጣችሁ ምድረ ሌባ ክዳችሁ ወንድ እያሳደዳችሁ ነበር ጊፍት የምትለቅሙት ወንድ እያሳደዳችሁ ነበር ጊፍት የምትለቅሙት የሰው ጊፍተርን ሙልጭ እያረጋችሁ እየሰደባችሁ የሰው ጊፍተር ሲመጣ ብቻ አድርጋችሁ ሰድባቸው። የሰው ጊፍተር ሲመጣ ይህ እናንተ ሲሆን ግን እንትን እኔ እግዚአብሔር ምስክሬ እስካይ የሚባል ልጅ በጣም የሚወዳት የሚያከብራት ኤልሻዳይ እመቤቴ ምስክሬ ነው የምለው የሚያከብራት የሚወድድ እስካዬ ስሙን ለማጥፋት ሊያጣሏት ያልሄዱበት መንገድ የለም። ኤልሻዳይ ያልሄዱበት መንገድ የለም። እስካይ ግን እግዚአብሔር መስገድ ያቃታ ጎረቤት ነበሩ። ከቤተሰብ ጋር የሚተዋወቁ ናቸው። እስካሁን ድረስ ከጎናዋል። እንደዚህ አይነት ቆሻሻ ምቀኛ ሴቶች አሉ። ሌላው ማረሳው እንትና የምትባል ልጅ ነበረች። አሁንም ታሳዝነኛለች። ሁሌ ስሟን አነሰዋል። ስሟን ማነው? ሜላት ጀርመን፣ ሜላት ጀርመን። ሜላት ምንም ሳታደርጋቸው ቤታየውናት መጀመሪያ ቀጥቅጣ ያባረረቻል። ለምን በመልክ በቁመና የሚበልጧቸው ሲመጡ ይቀጠቅጣሉ። ይህ ያጠቅጣሉ ነው ምላቸሁ። ያባራሉ። ቆንጅዬ ሴት ከመጣች ተቀጥቀጣ ትባረራለች። እንደዚህ አይነት ንቀኛ ቆሻሻ ሴቶች አሉ እና ይሄ ነገር መስተካከል አለበት። አሁን ለምሳሌ እንቁርቲ መጥቀናም ይሰጣት የለም ዝፍዝፍ አሮጌትናት ቁጭ ብላ ጌም ልትጫወት ብል ማን ይሰጣታል? ግን ኢትዮጵያ ብቻ አይደለም የሚጫወተው፣ የተለያዩ ዓለም ላይ የምናየው በሙሉ የሚጫወተው። የኢትዮጵያ ሲሆን አይናቸው ደም የሚቀላ ሰዎች አሉ። ዓለም ላይ አለ። ማንም ጊፍት ይሰጣጣል፣ ማንም ይጫወታል። ዓለም ላይ ያለ ነገር ኢትዮጵያ ብቻ የምትጫወት ከሆነ ምድረ ለማኝ ተብሎ ይቀጥቀጥ። አይመለከተኝም። ግን የቀናችሁ አሁን የሊያ ቤት መግዛት፣ የሊያ መኪና መግዛት፣ የሊያ ህይወት መቀየር አሳብደዋታል። መናደድ ጀመረች። እሷ ራሷን አፍርሳ ታሰራለች፣ ሊያ ቤት ትገዛለች። ይቺ ራሷን ታፈርሳለች፣ ሊያ መኪና ትገዛለች። እንዴት አጥቅናል! ኤልሲዬ ሱ በጣም ጓደኛዬ ናት። ሁለት ጽድት ያለ ቤት ነው ያላት። ጽድት ያለ ያበደ ቤት ነው ያላት። የማትዞርበት ሀገር የለም። ብቃት አላቸው፣ ጨዋዎች ናቸው። እናት አይሰድቡ፣ ልጆች አይሰድቡ። የቅናት መንፈስ ነው። ማስተርሴን እንሰራለው ስትል፣ ማንም እኮ ኢትዮጵያ ላይ ተሸግሮ ማስተርስ ማሰራት ይችላል። ያለችው ባለጌ መሀይም ናት። ስለዚህ አንቺ እካክ ልክሽን ማስገባሽ ጌታሽ ዮኒ ማኛ ይባላል። ፈርሸሽ መተሻል አሳየሽን። እግዚአብሔር ይመስገን። እኔ ልጅ ነኝ ብለሽ አርባ አንድ አመት መሆንሽን እግዚአብሔር ይመስገን በሚኒስትሪ ፈተናሽ አየን። በሚኒስትሪ ፈተናሽ ማስረጃ ላምጣ ብለሽ ገድግደሽ እኛ ቁጥር እናውቃለን። በ አርባ አንድ አመትሽ የእኛ ጀለሶ ነው። በፊልተር ስለሚወጡ ብቻ ህፃናት ይመስላሉ። ወንድ እንግዲህ ፊልተር አያደርግ ምን ያደርግልኛል? በፊልተር እየመጣችሁ እኔ አንድ ፍሬ ልጅ ነኝ፣ የእኔ እኩያ ልጅ ነው ያለችሽ። ቦርጭሽን ለኮሪደር ልማት ብለው ወስደውታል። እንግዲህ መበርታት ነው። አይዞሽ፣ አይዞሽ፣ አይዞሽ፣ አይዞሽ። አሁንም የምነግረው ሎሎ እኔ ልጆቿን አልነካም፣ ቤተሰቧን አልነካም፣ አዳውም አላረግ እኔ ራሷ ፈርሳ መሰራቷን ብቻ እነግራል። አልሰድብም፣ ልጅ ግደሉን። የሰው ልጅ እንደፈለገ ቢሰድበኝ ልጆች አልሰድም አላርገው። እኔ አፍርሼ ነው እኔ ተናገረ የተናገረ ይህንን ነው እንምለው ስለዚህ እቺን ያልፈታ ካልኩኝ አይበቃም። ቤተሰብ መልካም ለተሰበት ይሁንላችሁ። መልካም ጊዜ ይመቻችፋል።